ታደሰ ወረደ ወደ ራያ በሄደበት ወቅት ግጭት እንደነበር አውቃለሁ። በወቅቱ የእኛ ኃይሎች አፋር ድንበር አቅራቢያ ነበሩ። ያኔ ተኩስ የተደረገው አፋር ክልል ወሰን አካባቢ ነበረ ሲሉ ወዲያን ጥሩ ተናገሩ። ሲቀጥሉ ወዲያን ጥሩ ወዲያውኑ ግጭቱ እንዳይስፋፋ በማሰብ ተዋጊዎቻቸውን ተኩስ እንዲያቆሙ ትዕዛዝ በስጠታቸውን አስረድተዋል። ወዲያን ጥሩ መግለጫቸውን በመቀጠል የቲዲኤፍ አርሚ 33 አዛዥ የሆኑት ጀኔራል ወልደ ጊዮርጊስ ተኽላይ ሸሪፎ ወደ ቶምሳ ገብተው ከአፋር ሰዎች ጋር ሲነጋገሩ መታየታቸውን ጠቅሰው ቲዲኤፍ አፋር የገባው ቲፒኤፍ በሌለበት እንደሆነ አስረድተዋል። ዛሬ መቀሌ ሰው አልባ ከተማ መስላውላለች ያሉት የሞርስ ምንጮች ጎዳናዎች ጸጥ ረጭ ብለዋል፣ ታጣቂዎች በብዛት ይታያሉ። አንዳንድ ባንኮች በብር እጥረት ባለፉት ቀናት ተዘግተው ነበር፤ እንኳንስ ዛሬ እሁድ ሆኖ ቀርቶ ከመቀሌ ወደ አፋር የሚደረግ ጉዞ ተቋርጧል። ከጅቡቲ ወደ መቀሌ እንቅስቃሴ የለም። የሸቀጥ ዋጋ ጨምሯል። ህዝቡ በፍርሃት ላይ ሲሆን፣ ወጣቶች እየተሰደዱ ነው። ሽማግሌዎች ህወሀቶች እንደ ሽረ የመሳሰሉ አካባቢዎች ሄደው ከትመዋል። እንደ እስከ ዛሬው ደረቱን ነፍቶ የሚንጎማለል የህወሀት ወታደር አመራር ዛሬ እሑድ አልታየም። ታጣቂዎችም ስነ ልቦናቸው ተጎድቷል። ለዳግም ጦርነት ዝግጁ አይመስሉ ይችላሉ ጥቅምት 30 ቀን 2013 በማይካድራ ከተማ መቼም እየትም ሊደገም የማይገባው ዘግናኝ የዘር ጭፍጨፋ ተፈጽሟል ህወሀት ያደራጀው ሳምሪ የሚባል ገዳይ ቡድን ጥቅምት 30 2013 በከተማዋ ቤት ለቤት እየዞረ 1563 ህጻናት ወጣቶችን አሮጊቶችን ነፍሰ ጡሮችን የአልጋ ላይ ቁራኛ የሆኑ ህሙማንን ዘር ተኮር ጭፍጨፋ በመፈጸም ወደ ሱዳን እየሸሹበት ቀን ነው ወያኔ ከራሱ አባላት ውጭ ሌላ ሰው ኢትዮጵያ ውስጥ መኖሩ አይታየውም። በህዋት ጎጠኞች እሳቤ መሰረት የአማራ ክልል ተወላጅ ማህበረሰብ ሰዎች አይደሉም። ስለሆነም ያለ አንዳች ምክንያት በግፍ ተገደሉ። ጥቅምት 30 ቀን 2013 ሰማዕታትን የምናነሳቸው በጥልቅ ሐዘን ብቻ ሳይሆን በቁጭትና እልህም ጭምር ነው። ወገኖቻችን እንደ ሰው ሳይቆጠሩ ተገደሉ። ለእኛ ግን ወገኖቻችን ሰው ብቻ ሳይሆኑ ሰማዕትም ጭምር ስለሆኑብን ሙት ዓመታቸውን በማክበር በየአመቱ ስንዘክራቸው እንኖራለን። ሰማዕታት ወገኖቻችን ሕይወት ዋጋ ከፍለው ዘረኝነትን የማስወገድ ሸክም እኛ ላይ ጥለዋል ሲል የወልቃይት ጠገዴ ሰቲት ሁመራ ዞን ኮሚኒኬሽን ያወጣው ጽሑፍ ደርሶናል። በስፋት ሲሆኑት እንመለከተዋለን። ጤና ይስጥልኝ ተመልካቾቻችን። ይህ በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት ሶስት ቀን ወደ እናንተ ከሚደርሰው የዜና መርሃ ግብር ሲሆን የሰኞ ኅዳር አንድ ቀን 2018 ዓ ም የሞርስ ዜና እነሆ ጀመረም። የተወደዳችሁ ቤተሰቦቻችን ላይክ ሰብስክራይብ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉ ላስታውሳችሁ። የተወደዳችሁ የሞርስ ቤተሰቦች በመግቢያ የነገርኳችሁ ዜናና ሌሎች ተጨማሪ መረጃዎችን በዝርዝር እናስደምጣችኋለን። አሁን ወደ አጫጭር ዜናዎች እናልፋለን። በምዕራብ ጎንደር ዞን መተማ ወረዳ ኩመር አፍጥጥ ቀበሌ ባጋጠመ የትራፊክ አደጋ የአራት ሰዎች ህይወት ማለፉን በመተማ ወረዳ የኩመር አፍጥጥ ቀበሌ አስተዳዳሪ አቶ ውበት መኮንን ገልጸዋል። በአደጋው ከሟቾች በተጨማሪ ሁለት ሰዎች ከባድ የአካል ጉዳት እንዲሁም የንብረት ውድመት መድረሱን አክለዋል። የቀበሌው አስተዳዳሪ እንደገለጹት አደጋው የደረሰው አንድ የህዝብ ማመላለሻ አባዱላ መኪና ጥቅምት 29 ቀን 2018 ዓ ም በግምት 11 ሰዓት አካባቢ ከመተማ ዮሐንስ ወደ ገንደ ውሃ ከተማ አስተዳደር በመጓዝ ላይ እያለ መተማ ወረዳ ኮመር አፍጥ ቀበሌ ሰዎችን አሳፍሮ ከገንደ ውሃ ወደ ኮኪት ከተማ ከሚጓዝ ባጃጅ ጋር በመጋጨት አደጋው መድረሱን ገልጸዋል። ጉዳቱ የደረሰባቸው ሰዎች ወደ ሕክምናት ተቋም መወሰዳቸውን ገልጸው የአደጋው መንስኤ እየተጣራ መሆኑን ተናግረዋል። መሰል አደጋዎች እንዳይደርሱ አሽከርካሪዎች የተሽከርካሪን ሙሉ ደህንነት አስቀድመው አረጋግጠው አገልግሎት በመስጠት ኃላፊነታቸውን እንዲወጡም አሳስበዋል። ዛሬ መቀሌ ሰው አልባ ከተማ መስለውላለች። ያሉት የሞርስ ምንጮች ጎዳናዎች ጸጥ ረጭ ብለዋል። ታጣቂዎች በብዛት ይታያሉ። አንዳንድ ባንኮች በብር እጥረት ባለፉት ቀናት ተዘግተው ነበር። እንኳን ዛሬ እሁድ ሆኖላቸው። ከመቀሌ ወደ አፋር የሚደረግ ጉዞ የተቋረጠ ሲሆን ከጅቡቲ ወደ መቀሌም እንቅስቃሴ የለም። የሸቀጥ ዋጋ ጨምሯል። ህዝቡ ፍርሃት ውስጥ የሚገኝ ሲሆን ወጣቶች ግን እየተሰደዱ ነው። ሽማግሌዎች ህወሓቶች እንደ ሽሬ የመሳሰሉ አካባቢዎች ሄደው ከትመዋል። እስከ ዛሬው ደረቱን ነፍቶ የሚንጎማለል የውሃት ወታደር አይታይም። ታጣቂዎችም ስነ ልቦናቸው የተጎዳ ነው የሚመስለው ለዳግም ጦርነት ዝግጁነት አይታይባቸውም። ጦርነት የህልውና ማራዘሚያ የሆነ ህዋት የፕሪቶሪያውን የሰላም ስምምነት በመጣስ በአፋር ህዝብና ክልል ላይ ጦርነት አውጇል። ኤርትራን ተማምኖ ትንኮሳ ጀምሮ እንደለመደው ህዝብን ለጦርነት ጋሻ ለመጠቀም ቢሞክርም ያቀደውንና የተመኘውን ያህል መራመድ አልቻለም ይላሉ ምንጮች ዳግም በዚህ ቡድን ተገፋፍቶ ዋጋ የሚከፍል ህዝብ እንደ እንደሌለ በትግራይና በአፋር አዋሳኝ አካባቢዎች የሚኖረው የትግራይ ህዝብ አሁን እየተናገረ ነው። ዛሬ ጦርነት በቃን፣ ሰላም ነው የምንፈልገው፣ አካባቢውን ለቃቸው ሄዱ በማለት በግልጽ ለህወሓት ታጣቂዎች ተናግረዋል። ይሁን እንጂ የቦርኖ አመራሮች የተቃወሟቸውን የአካባቢውን ነዋሪዎች ለማሰር እንቅስቃሴ እያደረጉ መሆኑን የሞርስ ምንጮች አስረድተዋል። ጥቅም 30 ቀን 2013 ዓ ም በማይካድራ ከተማ መቼም እያተም ሊደገም የማይገባው ዘግናኝ የዘር ጭፍጨፋ ተፈጽሟል። ህወሓት ያደራጀው ሳብሪ የሚባል ገዳይ ቡድን ጥቅምት 30 ቀን 2013 ዓ ም በከተማዋ ቤት ለቤት እየዞረ 1563 ሕፃናትን ወጣቶችን፣ አሮጊቶችን፣ ነፍሰጥሮችን፣ ጥሮችን ያልጋቁራኛ የሆኑ ህሙማንን ዘር ተኮር ጭፍጨፋ በመፈጸም ወደ ሱዳን ይሸሹበት ቀን ነው። የማይካድራ ከተማ ነዋሪዎች በግፍ ጨፍጭፈው ወደ ሱዳን የሸሹ ወንጀለኞች ዳግም አዝለን ወደ ወልቃይት በማስገባት የቀሩ አማሮችን መጨረስ ግባችን ነው የሚሉ ማፈሪያዎች ግን ድምጻቸው መሰማቱ በታሪክ ተመዝግቦ የሚቀመጥ አሳፋሪ ምግባራቸው ነው ሲሉ የሚተቹ ወገኖች አሉ። ተጨማሪ አለ። ጥቅምት 30 ቀን 2013 ዓ ም በማይካድራ ከተማ የጭካኔ ጥግ የታየበት ዕለት። በአማራ ክልል ወልቃይት ጠገዴ ሰቲቱ መራ ዞን በማይካድራ ከተማ ጥቅምት 30 2013 ዓ ም በዘረኝነት በአፍቅሮተ ንዋይና አፍቅሮተ ስልጣን የተለከፉ የህዋት ቡድን አባላት ጭካኔ በይፋ የታየበት ወቅት ነው። ለአመታት በማስመሰያ ጭንብል ተሸፍኖ የቆየው የህዋት እውነተኛ ባህሪ የዛሬ አምስት ዓመት በጥቅምት ወር በማይካድራ ከተማ አደባባይ ላይ ወጣ። ሐውዜን ላይ የታየው የግፍ ጭፍጨፋን ሲያወግዝ የቆየው ሌላ ሐውዜን ማይካድራ ከተማ ውስጥ በይፋ ፈጸመው። ጥቅምት ሰላሳ የግፍ ደም የፈሰሰባት የመከራ ድምፅ የተሰማባት እናቶች አብዝተው ያለቀሱባት ህጻናት በዋይታ የተሞሉባት የጨካኔ ጥግ እየታየባት ያጎረሱ እጆች የተነከሱባት ያለበሱ የተሰቃዩባት ምድር ማይካድራ 1563 ንጹሀን ተሰዉባት። ደጎቹ ያለ ኃጢአታቸው ተቀጡባት። እንግዳ ተቀባዮቹም ያለበደላቸው የግፍ ጽዋ ተቀበሉ። ተበዳይ ሆኖ ሳለ እንደ በዳይ የተቆጠሩባት ደግ አድራጊዎች ሆነው ሳለ እንደ ክፉ አድራጊ የታዩባት ቀን ጥቅምት 30 እናት የአብራኳን ክፋዮች አጣች። ጠዋሪና ቀባሪዋን በግፍ ተነጠቀች። ልጆች ወላጆቻቸውን ተነጠቁ። በሞት ጥላ ስር ተከበው ተጨነቁ። ምድሯ በደም ጎርፍ ተጥለቀለቀች። በጣረ ሞት ድምፅ ተመላች። በሬሳ ብዛት ተጨናነቀች። አዳኝና ከልካይ በሌላቸው ንጹሐን ዋይታ ተናወጠች። ጎዳናዎች በደም ታጠቡ። ላስከሬን ማሳረፊያ ጠበበ። ዘር እጠፋባት፣ ማንነት እየተጠየቀ የግፍግፍ ተፈጸመባት። የጭካኔ የመጨረሻው ጥግ ታየባት። ከሞታቸው አሟሟታቸው ያስጨንቃል። ከሞታቸው አገዳደላ ያሰቅቃል። ለምን ቤሎ አሰቃይተው ገድለዋቸዋል። ስቃያቸውን አብዝተው ነፍሳቸውን ከስጋቸው ተለይተዋልና። ሳምሪ የተሰኘው ገዳይ ሰራዊት በሰላማዊ እናቶች፣ አባቶች፣ ወጣቶችና ህጻናት ላይ ብሔር ተኮር የግፍ ጭፍጨፋ አደረገ። በበረሃ ሲሰሩ የነበሩ የቀን ሰራተኞችን ሳይቀር ሰብስቦ በገጀራ አረደ። እናቶችና ህጻናትን እያዩ አባቶቻቸውን በጥይት ግንባርና ደረታቸውን እየመታጣለ በመቶዎች የሚቆጠሩ ልጆች ያለ ወላጅ ሴቶቹ ደግሞ ያለ ባል ቀሩ። እናቶችም የልጆቻቸውን አስከሬን እንደ በግ ታርደው ወድቀው እያዩ እየደም እንባ ፈሰሱ። ወያኔ ከራሱ አባላት ውጭ ሌላ ሰው ኢትዮጵያ ውስጥ መኖሩ አይታየውም። በውሃት ጎጠኞች እሳቤ መሠረት የአማራ ክልል ተወላጅ ማህበረሰብ ሰዎች አይደሉም። ስለሆነም ያላንዳች ምክንያት በግፍ ተገደሉ። ጥቅምት 30 2013 ሰማዕታትን የምናነሳቸውን በጥልቅ ሐዘን ብቻ ሳይሆን በቁጭትና እልህ ጭምርም ነው። ወገኖቻችን እንደ ሰው ሳይቆጠሩ ተገደሉ። ለእኛ ግን ወገኖቻችን ሰው ብቻ ሳይሆኑ ሰማዕትም ጭምር ስለሆኑብን ሙት ዓመታቸውን በማክበር በየአመቱ ስንዘክራቸው እንኖራለን። ሰማዕታት ወገኖቻችን የህይወት ዋጋ ከፍለው ዘረኝነትን የማስወገድ ሸክም እኛ ላይ ጥለዋል ሲል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 ዳ ዳ ዳ ዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም እዮብ ዳ የተወደዳችሁ ቤተሰቦቻችን፣ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ ማድረጋችሁን አትርሱ። ወደ ቀሪ ዜና አልፋለሁ። ህወሀትን በመቃወም ወደ አፋር ዘወረ ብሎ የነበረው የትግራይ ኃይል በሌለበት ወደ አፋር የገባው እና በአርሚ 33 አዛዥ ጀኔራል ወልደ ጊዮርጊስ ተክላይ ሸሪፎ የተመራው ተዋጊ ኪሳራውን ሲከናነብ፣ በተቃራኒ ሀራ መሬት የነበረው ታጣቂ ወደ ትግራይ ክልሉት ዘልቆ መግባቱ ተሰማ። የሀራ መሬት ታጣቂዎች ዋና አዛዥ ወዲያን ጦሮ ስለ ጉዳዩ ተናግረዋል። ሀራ መሬት በሌላ ስሙ የትግራይ የሰላም ኃይል ወይን ቲ ፒ ኤፍ ተብሎ የሚጠራው ሲሆን ሰሞኑን ከዚህ ታጣቂ ጋር በተያያዘ ከፍተኛ ውዝግብ መፈጠሩ ይታወሳል። የህወሀት ታጣቂዎች ማለት የቲዲኤፍ አባላት ወደ አፋር ክልል ዘልቀው በመግባት ከቲፒኤፍ ጋር ጦርነት መቅጠማቸው በስፋት ሲገለጽ ነበር። በዚህ ጉዳይ ላይ ለአፋር ክልል መንግስት ክልሉ እንደተጣሰበት ሲናገር፣ የትግራይ ጊዜ አስተዳደርና ህወሀት በፊናቸው ምን በወጣን አላደረግ ነው ብለው ነበር። ዛሬ በጉዳዩ ላይ የቲፒኤፍ ዋና አዛዥ የሆኑት ብርጋዴር ጀኔራል ገብረ እግዚአብሔር በየነ ወይንም ወዲያን ጥሩ እንደገለጹት በአፋር ክልል ውስጥ ተፈጸመ ስለተባለው የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር በአፋር ክልል ውስጥ ስላለ ሁኔታ ምንም መረጃ የለኝም ሲሉ ተናግረዋል። ጄኔራል ገብረ እግዚአብሔር በመግለጫቸው አሁን ትግራይ ክልል ውስጥ ዘልቀን በመግባታችን በአፋር ክልል ውስጥ ስላለ ሁኔታ ምንም መረጃ የለኝም። የቲዲኤፍ ኃይሎች ወደ አፋር ክልል ውስጥ ገብተው በከባድ መሳሪያ ተኩስ ከፍተው ነበር ስለሚባለው ጉዳይ የተጠየቁት ወዲያን ጥሩ ሲመልሱ እነሱ ወደ አፋር ክልል ሲገቡ እኛ ወደ ትግራይ ክልል ውስጥ ዘልቀናል። ምክንያቱም ውጊያው በአፋር ክልል ውስጥ እንዲሆን አልፈለግንም በማለት አስረድተዋል። ትግራይ ክልል ዘልቃችሁ የገባችሁት የት ነው የሚል ጥያቄ ቀርቦላቸው ነበር ለወዲያን ጥሩ ያን ጥሩ እሱ ወታደራዊ ሚስጥር ነው የሚል መልስ ሰጥተዋል። በአፋር ክልል ውስጥ የቲዲኤፍ አባላት ተኩስ መክፈታቸውን ከመስማታቸው በስተቀር ሌላ መረጃ እንደሌላቸው እና ታደሰ ወረደ ወደ ራያ በሄደበት ወቅት ግን ግጭት እንደነበር አውቃለሁ። በወቅቱ የእኛ ኃይሎች አፋር ድንበር አቅራቢያ ነበሩ። ያኔ ተኩስ የተደረገውን አፋር ክልል ወሰን አካባቢ ነበረ። ወዲያውኑ ግጭቱ እንዳይስፋፋ በማሰብ ተዋጊዎቻቸውን ተኩስ እንዲያቆሙ ትእዛዝ መስጠታቸውን አስረድተዋል። ወዲያን ጥሩ መግለጫቸውን በመቀጠል የቲዲኤፍ አርሚ 33 አዛዥ የሆኑት ጀነራል ወልደ ጊዮርጊስ ተክላይ ሸሪፎ ወደ ቶምሳ ገብተው ከአፋር ሰዎች ጋር ሲነጋገሩ መታየታቸውን ጠቅሰው ቲዲኤፍ አፋር የገባው ቲፒኤፍ በሌለበት እንደሆነ ጠቁመዋል። ሰሞኑ በተደረገው ውጊያ የተከሰተው የትግራይ ተወላጆች ኪሳራ መሆኑን ገልጸው ይህንን የድል ዜና ብዬ መናገር አልፈልግም ብለዋል። ቲ ፒ ኤፍ ለምን በአፋር ክልል እንደሚንቀሳቀሱ ሲጠየቁ፣ ደግሞ እኛ ከጅምሩ ወደ አፋር ክልል የመግባት ፍላጎት አልነበረንም። ይሁን እንጂ በትግራይ ውስጥ እንታስራለን የሚል ስጋት ስለገባን ክልሉን ለቀን ወጥተናል በማለት መናገራቸውን ተመልክተናል። የተከዜ ዘብ የሕዝብን ሰላም የሚጠብቅና ለመከላከያ ሰራዊት ደጀን በመሆን የሀገር አንድነትን የሚያጸና ኃይል ነው አሉ። የሰቲት ሁመራ ከተማ አስተዳደር ከንቲባ አቶ እንኳን የነሙሉ የወርቅ ቀደ የሰቲት ሁመራ ዞን በሰቲት ሁመራ ከተማ አስተዳደር የተከዜ ዘብ የምርቃት ፕሮግራም በተካሄደበት ወቅት የሰቲት ሁመራ ከተማ አስተዳደር ከንቲባ አቶ አኳየነህ ሙሉ የዛሬው ምረቃ ፕሮግራም ለየት የሚያደርገው በአማራነታቸው ብቻ ተለይተው በማይካድራ ከተማ የተጨፈጨፉትን ወገኖች በምናስብበት ወቅት በመሆኑ ነው ብለዋል። የተከዜ ዘብ የህዝብን ሰላም የሚጠብቅ ስለ ሰላም የሚታገልና የሚያታግል ለመከላከያ ሰራዊት ደጀን በመሆን ሀገርን ከባንዳዎች እኩይ ሴራ የሚታደቅ ነው ሲሉ ተናግረዋል። ከንቲባውም ብዙ መስዋዕትነትን በመክፈል ትናንት በማይካድራ ና በሌሎች አካባቢዎች የደረሰውን የጭካኔ በትር ድጋሚ እንዳይከሰት የተከዜ ዘብ የተከዜ ዘብነቱን ያስመሰክራል ብለዋል። የተከዜ ዘብ ይሰለጥናል፣ ይታጠቃል፣ ይታገላል፣ የወልቃይት ጠገዴን አማራ ህዝብ ማንነቱን እና ወሰኑን ያስከብራል ነው ያሉት ከንቲባው። የዞኑ ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ጌታቸው ሙሉ ጌታ የጥቅምት ወርን ልዩ የሚያደርገው ጥቅምት 24 የሀገር መከላከያ ሰራዊት በአረመኔው የህወሓት ቡድን ጭፍጨፋ የተፈጸመበትና ጥቅምት 30 በማይካድራ የማይረሳ ጭካኔ ጥግ የታየበት ነው ብለዋል። ትንሽ ሀገር ለመመስረት ትልቅ ሀገር ለማፍረስ አላማ ይዞ ሲንቀሳቀስ የነበረው የህወሓት ቡድን በጀግናው የሀገር መከላከያ ሰራዊትና በመላው ሰላም ወዳድ ኢትዮጵያዊ የሀገር አንድነትና ሰላም እንዲጸና ሆኗል ሲሉ ተናግረዋል። የተከዜ ዘብ የሀገርን ሰላም የሚያወክን የትኛውም ቡድን ለሀገር መከላከያ ሰራዊት ደጀን በመሆን የወልቃየት ኮሪደርን ለማስጠበቅ ግዳጁን ይፈጽማል ብለዋል። የተከዜ ዘብ ከሰላም ጋር የማይገናኙ ቡድኖችን ለመታገል በቁርጠኝነቱ ግዳጁን እየተወጣ እንደሚገኝ የመሰከሩት የ53 ኮር የ63ኛ ክፍለ ጦር አዛዥ ኮርኔል ጥላሁና ማጋ የሀገርን ሰላም የሚያውቁ ቡድኖችን ፍላጎት እንዳይሳካ በተግባር ኃላፊነቱን እየፈጸመ ይገኛል ሲሉ ተናግረዋል። በዞኑ የሚገኙ አመራሮች የዞኑን ሰላም አስከባሪ ለማጠናከርና ለማደራጀት በየጊዜው የሚያደርጉት ጥረት የሚበረታታና የሚደገፍ መሆኑን አንስተው የአቅም ማጎልበቻ ስልጠናን እና የትኛውንም ተግባር ለማገዝ ዝግጁ መሆናቸውን ተናግረዋል። የቶሬዳቸው ቤተሰቦቻችን አሁን ወደ ውጭ ዜና አልፋለሁ። የሱዳኑ ፈጥኖ ደራሽ ልዩ ኃይል በግብፅ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብፅ ለተባበሩት አረብ ኤምሬቶች ስሙታ ማሰማቷ ተነገረ። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ደጋሎ በቅርብ ሳምንታት ወዲህ በግብፅ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመፈጸም የሚሰነዝሩት ዛቻ እየጨመረ መምጣቱን ግብፅን ክፎኛ አስደንግጧታል። በተለይም ኤልፋሸር ግዛት በፈጥኖ ደራሽ ኃይል እጅ እንደወደቀ ግብጽ የተባበሩት አረብ ኤሚሬቶችን ፈጥና ማነጋገሯን የአፍሪካ ኢንሳይደር መረጃ ይጠቁማል። ግብጽና ዩኤኢን በሱዳን እርስ በርስ ጦርነት ሀምዛን ተጋሎና ጀነራል አልቡርሃንን ደግፈው በተለያየ ጎራ የተሰለፉ ሀገራት ቢሆኑም የኤሚሬቶችን ደጅ መጥናቷ ግን ተመላክቷል። በቅርቡ የአየር መከላከያ ስርዓቶችና ከፍተኛ የቴክኖሎጂ ድሮኖችን ከዩናይትድ አረብ ኤምሬት የቀረበለት ፈጥኖ ደራሽ ኃይሉ የሀገሪቱን ጦር ከወሳኝ ይዞታ ማስለቀቅ መቻሉ በግብፅ ወገን ስጋት ፈጥሯል የሱዳን ጦር በበኩሉ ከአጋራቸው ግብጽ የቅድመ ማስጠንቀቂያ ራዳር ስርዓትና በግብፅ ራስ ባናስ በሚገኘው የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበውን ጥያቄ ካይሮ ግጭቱ ውስጥ ዘልቃ ላለመግባት ቱርኪየ የእስራኤሉ የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ላይ እስር ማዘዣ አወጣች። ቱርኪየ የእስር ወረቀቱን ያወጣችው በጋዛ የዘር ማጥፋት ወንጀል ተሳትፏል ባለቻቸው 37 የእስራኤል ባለስልጣናት ላይ ነው። ከ37ቱ መካከል ከቤንያሚን ነታንያሁ በተጨማሪ መከላከያ ሚኒስትሩ እስራኤል ካትዝ፣ የደህንነት ሚኒስትሩ ኢታማር ቤን ጊቪር እና የጦር አዛዡ ጀነራል ኤያል ዛሚር ይገኙበታል ትርኪ የባለስልጣናቱ በጋዛ አቅደው የዘር ማጥፋት ወንጀልና ሰብአዊነት ላይ የተቃጡ ጥፋቶችን ፈጽመዋል ስትል ከሳለች። የዓለም አቀፉ የጦር ወንጀለኞች ፍርድ ቤትም በዚህ በፊት በቤንያሚን ኔታንያሁና በቀድሞ የመከላከያ ሚኒስትር ዮአቭ ጋላንት ላይ የእስር ማዘዣ አውጥቶ የሮም ስምምነትን የፈረሙ ሀገራት ሁለቱ ባለስልጣናት ሀገራቸው ከገቡ አስረው እንዲያስረክቡት መጠየቁ ይታወሳል። ዘገባው የዘጋርዲያን ነው። የምንወዳችሁና በየትኛውም የዓለም ማዕዘን የምትገኙ የሞርስ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁን እናመሰግናለን። የዛሬ ኅዳር 1 ቀን 2018 የሞርስ ዜና በዚሁ አበቃ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።